አስርቱ ትእዛዛት። ከረጅም ጊዜ በፊት ሙሴ እስራኤላውያንን ከግብፅ ባርነት በቀይ ባህር ካሻገረ በኋላ እስራኤላውያን ወደ ሲና ተራራ ነበር ያቀኑት። እግዚአብሔር ከባርነት አውጥቷቸዋል እና አሁን ደግሞ በሕጉ መሰረት ይኖሩ ዘንድ ትእዛዛትን ሊሰጣቸው ነው። እርስ በእርስ መልካም ለመሆን የሚረዱ ትእዛዛት፣ ወደ ፈጣሪ እንዲቀርቡ የሚያደርግ ትእዛዛትን እና ሙሴ ትእዛዛቱን ለመቀበል ድንጋያማውን የሲናን ተራራ ክፍሎች ብቻውን መውጣት ነበረበት። ተራራውም በተጠቀጠቀ ደመና የተሞላ ነበር። ከዛም በተጨማሪ ኃይለኛ መብረቅ ከሚያስገመግም ድምፅ ጋር ነበረው። የሚያስፈራ ነገር ነበረው። ነገር ግን ሙሴ አስፈላጊ ነገር መሆኑን ያውቃል። በዛ ተራራ ላይም እግዚአብሔር አምላክ ሙሴን ለአርባ ቀንና ለአርባ ሌሊት ያህል አነጋገረው። ለሙሴም አስርቱ ትእዛዛትን ሰጠው። እኚህ አስርቱ ትእዛዛት እንደ ማንኛውም ትእዛዛት አይደሉም፤ ይልቁኑ እግዚአብሔር አምላክ ለሰዎች እንዴት በደስታ መኖር እንደሚችሉ የሚያሳይና እንዴት ለፈጣሪያቸው ታማኝ እንደሚሆኑ የሚናገር ነው። ሙሴ ከተራራው ሲመለስም ሁለት በድንጋይ ላይ የተጻፉ ትእዛዛትን ይዞ መጥቶ ነበር። አስርቱ ትእዛዛትም ለሁሉም ሰው እንዲሰማ ተደርጎ እንዲህ ተነበበ። የመጀመሪያው ትዕዛዝ ከእኔ በቀር ሌሎች አማልክትን አታምልክ የሚል ነበር። ይህ ማለት እስራኤላውያንን ማመንም መታመንም ያለባቸው ለእግዚአብሔር አምላክ ብቻ መሆኑን ለመግለጽ ነው። ከዚህ በኋላ ጣዖታትን ማምለክ እንደማይገባ ለመናገር ነው። ሁለተኛው ትዕዛዝ ደግሞ የእግዚአብሔር አምላክህን ስም በከንቱ አትጥራ የሚል ነው። ይህ ማለት የእግዚአብሔር አምላክን ስም ሲጠሩ በታላቅ አክብሮት እንጂ በግዴለሽነት መሆን እንደሌለበት ለመናገር ነው። ሶስተኛው ትእዛዝ፣ የሰንበትን ቀን አክብር ይላል። እግዚአብሔር አምላክ ፍጥረታትን ሁሉ ፈጥሮ በሰባተኛው ቀን እንዳረፈ ሁሉ እስራኤላውያንም በሰንበት እረፍት አድርገው ፈጣሪያቸውን እንዲያስቡና እንዲጸልዩ የሚናገር ትእዛዝ ነው። አራተኛው ትእዛዝ፣ እናትና አባትህን አክብር ይላል። ይህን ሲል ቤተሰባቸውን ሊያከብሩና ሊንከባከቡ እንደሚገባ ለመናገር ነው። አምስተኛው ትእዛዝ አትግደል ይላል። ሕይወት በጣም ዋጋ ያላት ነገር ናት እና ሁሉም ሰው እርስ በእርስ ሊጠባበቅ እንጂ ሊጠፋፋ እንደማይገባ ሲናገር ነው። ስድስተኛው ትእዛዝ አታመንዝር ይላል። ባልና ሚስት እርስ በእርስ ታማኝ ሆነው መኖር ይገባቸዋል ሲል ነው። ሰባተኛው ትእዛዝ አትስረቅ ይላል። ያንተ ያልሆነን ነገር መውሰድ ትክክል አይደለም ሲል ነው ስምንተኛው ትእዛዝ በሐሰት አትመስክር ይላል ስለ ሰዎች ሀሰት መናገር ልክ አይደለም ሲል ነው ዘጠነኛው ትእዛዝ የባልንጀራህን ቤት አትመኝ ይላል ይህ ማለት ሌሎች ባላቸው ነገር አትቅና ሲል ነው አስረኛው ትእዛዝ ደግሞ ባልንጀራህን እንደ ራስህ ውደድ ይላል ሙሴ እኚህን ትእዛዛት እስራኤላውያን እንዲያውቋቸውና እንዲተገበራቸው ያስተምራቸው ጀመር አስርቱ ትእዛዛት ለእስራኤላውያን ሲሰጡ በጎና ክፉን ነገር ለይተው እንዲያውቁ ለመረዳት ነው። አስርቱ ትእዛዛት ለእስራኤላውያን ሲሰጡ በጎና ክፉን ነገር ለይተው እንዲያውቁ ለማስረዳት ነው። በትእዛዙ መኖራቸው ደግሞ ደስተኛና ሰላማዊ እንዲሆኑ ያደርጋቸዋል።